እንደነገርኳችሁ ሰዎች ወደ ቤተክርስቲያን ንብረት እየተጨመሩ ነው፣ እየተጠመቁ ነው። በተለይ ከእስልምና ወደ ክርስትና የሚመጣው ሰው ቁጥር እለት ተእለት እየጨመረን ያለው በጣም ደስ ብሎኛል። እግዚአብሔርንም እንደዚህ እናመሰግነዋለን። ወንድሞቻችንን እነእፎይን፣ እነማማዬ እህቶቻችንን፣ ሌሎችንም ሁሉንም እናመሰግናለን። ያለው ነገር በጣም ደስ ይላል በእውነት በጣም በጣም። ሌላ እንደዚህ ወደ ቤተክርስቲያን መጨመር የምትፈልጉ ወደ ቤተክርስቲያን ንብረት መግባት የምትፈልጉ ሰዎች ትምህርት አለ። ትምህርት እንሰጣችኋለን በአግባቡ ከሐሰተኛ ትምህርት እና ከሐሰተኛ ቦታ ወጣችሁ ወደ እውነተኛ ቅዱስ ቤተክርስቲያን እንድትጨመሩ መልእክቴን አስተላለፈው ወዳለው እጅግ እጅግ ብዙ በርካታ ሰዎች ነው እንግዲህ አሁን ወደ ቤተ ክርስቲያን ህብረት እየተጨመሩ እየመጡ ያሉት እና ለዚህ አብዝተን ለዛሬ ከእስልምና ወደ ክርስትና መጥቶ ለተጠመቀው ልጅ ምክንያት አንደኛ ኦርቶዶክሳዊት ትጮኛው ወይም ወደፊት ባለቤቱ እሷ ዋጋ ከፍላለች። ሁለተኛ ላይ ሄሉን አወቃቸዋት። ይሄ ፕላትፎርም ከሰጠን ትልቁ እድል ምን መሰላችሁ? አንተ ጃንደረባው ማን ነው የሚለው የጃንደረባው ትውልድ ልደትዬ፣ ዲላ ናስቲ ጥሬ ስጋ ጋብዛል። እኔ እንዴት ነው ጥሬ ስጋ ለመብላት ዲላ ድረስ የምመጣው? ምን ማለት ነው? ሆዳም ነው ለማስባል ነው? ምግብ ይወዳል ለማስባል ነው። እንዴት ነው እኔን ዲላ ድረስ ጥሬ ስጋ እንድበላ የምጠራኝ ወንድማችን በመጀመሪያ ደረጃ ምን አስበ ነው? ባይዜ አሁን ሰሞኑን ካየት ዩዘር ኔም ካየሁት ዩዘር ኔም ረጅም ሰዓት ያሳቀኝ ልንገራችሁ። የቲክቶክ ስም ረጅም ሰዓት እስኪ በቀኝ የሳኩት ወይዘሮ ጥዶ ዘላለኝ፣ ወይዘሮ ጥዶ ዘላለኝ። እንደዚህ አይነት ይዘ ወይዘሮ ጥዶ ዘላለኝ። እሺ አረናት ሰው በጣም ብዙ ብዙ አስቂኝ አስቂኝ ዜርሞችን አይቻለሁ፣ በጣም ወይዘሮ ጥሩ ዘላልነኝ የጣድሹ ወተት ነው ወይ? ሴት ናት በእርግጠኝነት የጣድሹ ወይዘሮ ካለ ሴት ናት። የጣድሹ ወተት ነው ውሃ ነው ምንድነው? አይፈላም አይበስልም እንትን አይልም አይደርስም ምንድ ነው ወይዘሮ ጥዶ ዘላልኝ። ሌላኛው ሰሞኑን እጅግ በጣም አዲስ በሆነ ኮንተንት ወደ እናንተ እመጣለሁ። በማት የማትጠብቁት የማትገምቱት የማትጠብቁት የማትገምቱት ኮንተንት ምናልባት ዛሬ ሊሆን ይችላል ቪዲዮን የምሰራው። በጣም ጠብቁት፣ በጣም አገምቱት። ግን በጣም የብዙ ሰዎችን በጣም የብዙ ይህንን ጉዳይ በስነስርዓት አተነጋገርበታለን። ተነጋገርበታለን ቪዲዮ እሰራላችኋለሁ። በጣም ቆንጆ ቪዲዮ ላይቭ እገባበታለሁ። ያበጠው መፈንዳት ይችላል። በግልጽ እንነጋገርበታለን፣ በግልጽ እናወራበታለን። ብዙ ሰዎችን እናድንበታለን፣ እናተርፉበታለን። በጣም አደገኛ ችግር ነው። በጣም አደገኛ በቪዲዮ ጉዳዩን በቪዲዮ ትሰሙታላችሁ። ከእናንተ ማታ ማታ ወደ አንድ ሰዓት አካባቢ ላይ ወ 12 ሰዓት ላይ የምለቀውን ቪዲዮ እያንዳንዳችሁ በጣም ከምን ጊዜውም በላይ ሪፖስት ኮፒሊንክ ሊንክ ሼር ልታደርጉል ይፈልጋል። ማለት ትንሽ ደቂቃው ረዘም ሊል ይችላል። አንድ ሁለት ደቂቃ ወይ እስከ ሶስት ደቂቃ ድረስ ሊጠጋ ይችላል፣ የምሰራው ቪዲዮ የእናንተን እርዳታ። እንደዚህ አይነት ኮንተንት በእኔ ቤት ተሰርቶ አይታወቅም፣ ብዙም ላይቭ ላይ እንደዚህ ተወርቶበትም አይታወቅም፣ ግን አደገኛ ችግር ነው ቀላል የሚባላል ባለትዳሮችን እየበጠበጠ ያለ ወጣቱን በጣም በጣም እየጎዳ ያለ በጣም ችግር፣ ቤተኛውን ቤተ እምነት ውስጥ ያለ ሰው በዚህ ነገር ተጠቂ ነው። በተለይ ወጣቱ በዚህ ነገር ተጠቂ ነው እና በዛ ጉዳይ ላይ በስፋት እንደምናውረ ነግራቸኋለሁ። ለእኛ ለጤዎች ይመለከነ። አንቺ ሚጣ አንቺ ትንሽ ልጅ ነች። አሁን አንቺ ከ18 ዓመት በታች የሆኑ ሰዎች ቪዲዮውን እንዲመለከቱት አይፈቀድም

ላክለት በሉት ፕሊስ ለፓስተር ሶፊ ልደተቃል ተቃል ይፈልጋል እጅግ በጣም ጥብቅ ለሆነ ጉዳይ በሉት። ተመስገን ጻድቃኔ ማርያም እየሄደ ነው። ዲያቆን ፈለገም ጻድቃኔ ማርያም ሄዷል። ቪዲዮን የለቀኩላችሁን ቪዲዮ ዛሬ በሰማይ በጣም ትልቅ ደስታን የሆነው እንደዚህ ቪዲዮ ስንለቅ ሰዎች ይሄንን እያዩ ወደ ቤተክርስቲያን የመሳብ የመምጣት እድሉን የማግኘት እድላቸው ሰፊ ነው። ዞ ዞ እና ከእስልምና ወደ ክርስትና የመጣውን አንድ ወንድም ወደ ቤተክርስቲያን ንብረት የተጨመረውን ቪዲዮ ለቅቄላችኋለሁ። እንትን በሉ እጅግ በተወደደ መንገድ ቪዲዮን ኮፒሊንክና ር ሼር እንድታደርጉልኝ እፈልጋለሁ። ቪዲዮን ኮፒሊንክ ሼር እንድታደርጉት እፈልጋለሁ። ደስ የሚል ነው። ጉጉዬ ቴንኪ። ሰዎች ወደ ቤተክርስቲያን ሲጨመሩ ሲመጡ በጣም ያስደሰታል። ይሰጣል በጣም ያስደስታል። ሰው በቃ ወደ ቤተ ክርስቲያን ንብደት ሲጨመር ወደ ጌታ ኢየሱስ ክርስቶስ ሲመጣ በጣም ደስ ይላል እና በተለይ ደግሞ ከእስልምና ወደ ክርስትና ሲሆን በጣም ነው ደስ የሚለው። ከእስልምና ወደ ክርስትና ሲሆን ክርስቶስ ኢየሱስ አምላክ አይደለም ሥላሴ ጣዖት ነው ከሚሉት ወደ ክርስቶስ ኢየሱስ አምላክነት ወደ ሥላሴ አማኝነት እንዲመጣ ማድረግ ማለት በጣም ትልቅ ነገር ነው። እና ይሄንን አስተዋጽኦ ያደረገችው ደግሞ እጮኛው ናት። አንቺ በጣም መልካም ሴት ነሽ።